ነው ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው ማን ነው ባላቸውን እንዲከለክሉ ያልፈቀደው ማን ነው ሲጀምር ጾም ነው አይደለ ግን ያው ኢንሲስት ካደረገ ከፈለገ ሲሚት መጽሐፍ ቅዱስ ነው ያመጣው አንተ ነህ አይደለ ስለዚህ ደረትን ነፍተ ልትናገር ይገባል መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለኸው ባይ ዘ ዌይ ሰላም ለናንተ ዩኒቲ ተወዳጆች እንዴት አላችሁልኝ እንግዲህ እነዚህ ልጆች ዲቤት አድርገው ነበር በፌሚኒዝም ላይ ይመስለኛል እና የተወሰነውን አዩት። ካዩት አንጻር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሀሳብ ላይ፣ አንድ ደግሞ በእህታችን ሀሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን ነገርን ያስቀመጠችው፣ ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነዋ፣ የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል። የስ ይናገራል። መጽሐፍ ቅዱሱን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደ ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሆኖ ሊነሳ ራሱ ይችላል፣ ሳያውቀው። ስለዚያ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንፃር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱሱ በግልጻዊ ይላል ሚስት ባሏን መከልከል የለባትም ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው እና ነው። አይደለም በፍጹም መጽሐፍ ቅዱስ ላይ፣ አዎ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ፣ እውነታችን እንዳልሽው ቢሆን ኖሮ፣ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ የሚባል ነበር፣ ግን አይደለም። ቃሉ ቢኖርም፣ አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ፣ ወይም ሎድድ ዴፊኔሽን። የሆነ ኖርማል የሆነ ነገር፣ በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አብጠህ ተለጠፈበትና ከዛ በኋላ ሰዎች ያንን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩ ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው ዴፊኒሽን ነው እና ፋላሲ ነው። እንደነዚያ አይነት ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንዴ አስቸጋሪ የሚያደርጋቸው ምንድን ነው፣ የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ተዩ አይነት ነገር ነው። አይተዋል እና እንደዛ አይደለም ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁ እና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሀሳቤን ሳይሆን የክርስትናን ሀሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊስ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንጻር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው። አይኖ እንደዛ አይደለም ብትልም ሳታስበው እንደዚ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው የሆነ ልትቀርም ትችላለች። ስለዛ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱሱ እንደዚህ ይላል። እሺ የክርስትናው መንገድ እንዲው እንደዚህ፣ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ ሰባት ከቁጥር ሁለት ጀምሮ እንደዚህ ይላል ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑሯት። ስለምንጠንቅ ስለ ዝሙት ጠንቅ ማለት ባል ለምሳ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ተለቅ የሆነ ኃጢአት ነው። ስለዛ ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑሯት። አለቀ አይቷል ከዝሙት ለመትረፍም ጭምር ምክንያቱም ትፈተናለ በዝሙት እንደዚህ አይነት ነገር ውስጥ እንዳትወድቅ፣ በቃ የራስን ሚስት ይዛለ። ስለዛ በቃ የራስህ ናት፣ ከሷ ጋር የነገር ትፈጸማለ። ሚስትም ልክ ሴትም ልክ እንደዛ የራሷን ባልታገባና ከእሱ ጋር እንደፈለገቻ ነገር ትፈጸማለች። የለና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው ትክክል ነው ሚስት በገዛ ስጋ ላይ ስልጣን የላትም። ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይህንና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር ሚስትም? አዎ በገዛ ስጋ ላይ ስልጣን የላትም ስልጣን ሁሉ ለባሏ ነው። በባሏ የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሽዋል ነገሮች ምናምን ላይ በቃለቀ የባል ስጋ የራሷ ሴትዮዋ ሚስትዮዋ የራሴ ነው ብላን የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የእሷ ስጋ የባሏ ነው ልትከለክለው አይገባም በፍጹም ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለው ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ፣ ምን ብሎ፣ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ፣ ለምን ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድን ነው እያለን ያለው ቅዱስ ጳውሎስ? ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው ኃይል ይደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናልባት እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂህን ሙሉ በሙሉ ውጭ ላይ አሟጠ ጨርሰ መምጣት አትችልም፣ ነው ስትመጣ የምጠብቅህ ሚስት አለች፣ ወንደላጤ አይደለም። ስለዛ ግዴታ ሚስት ይህን ነገር ከፈለገች መከልከል አትችልም። ለእሷ የሚሆን ኤነርጂ ሊኖር ይገባል። ምንድን ነው እሷ እየተፈተነች በዛ ነገር ጥላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆነ ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር ኮ በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሀሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል። እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚያ ሁል ጊዜ ቢሆን የክርስትናውን መንገድ እንሂድ፣ የዓለምን መንገድ አንሂድ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ። ጥንቃቄ ይፈልጋሉ። ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳድግ ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገርም ስላለ አኬ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለው። ይቆያል። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችኋል ብዬ ያስባለሁኝ። እኔም ሙሉ ፖድካስቱን ተመልክቻለሁኝ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ። ፈጽሞ ኢሎጂካል የሆኑ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድን ነው፣ እሷ አንስተ የነበረው ነገር አለ። ባል ሚስቱ ሊወዳት የሚገባው እንደ ክርስቶስ ነው፣ ሚስት ደግሞ ባሏን ልትወድ የሚገባው እንደ ቤተክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ ሴቱ ጋር ነው ሚመታው የሚል ነገር አንስታ ነበረ። ከዛ ወንድ ወንድማችን ምን አለ፣ ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብሏል የሚገርፉትን የሚገድሉትን የሚያረጉትን አያውቁምና ይቅር በላቸው ብሏል የሚል ነጥብ አነሰ ጀመር። የማይገናኝ ሎጂካል የሆነ ሀሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል፣ በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለም። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይወደዳት የተባለ ሲቀጥል ደግሞ ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተ ክርስቲያን አይደለም። ቤተ ክርስቲያን አይደለም ጌታ ኢየሱስን እንደዚህ ያደረገችው ማለት ነው። ይልቁንም ከቤተ ክርስቲያን አካል ውጭ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል፣ አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማለት ነው። ምክንያቱም መድፈር ማለት አንድን አካል ያለ ፈቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፈቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበረ ወንድማችን ኢቨን እኮ በአጽዋማት ወቅት ኢቨን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘውም አላቅም፣ ኬት እንዳገኘው ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገስታችን ላይ የተጻፈው እንዲሁም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው፣ እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር መጽሐፍ ቅዱሳዊ ሀሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም በፍጹም አይገባም። በተለይ በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። ና ይሄ ትልቁ ሮንግ የሆነ ነገር ነው። ሶ የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ እና ልክ እንደዛ ይሄ ማጣመም ይባላል። ና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀረብም። ጥሩ ትምህርት ይሆናል ብዬ አስባለሁ። የኛው ፖድካስት ለሚቀጥለው የሚደገመ አይመስለኝም። ሰላም ክርስቶስ ይብዛላችሁ።